ተያይዞ በስፋት ከሚለሙ የሰብል አይነቶች መካከል አንደኛው በቆሎ ነው። ከዚሁ ጋር ተያይዞ ከዚህን ቀደም በዞኑ የበቆሎ ዘር እጥረት ሲከሰት የነበረ ሲሆን በዚህ ዓመት ችግሩን ለመቅረፍ የሊሙ ይናሪያ ዩኒየን ቤች 661 የተባለ የበቆሎ ዝርያን በማባዛት ለአርሶ አደሮች ለማሰራጨት እያዘጋጀ መሆኑን የዩኒየኑ ሰራተኞች ይናገራሉ። ያ የምናለማው በገበሬ ማሳ ላይ ነው በገበሬ ማሳ ላይ ነው የምናባዘው። በገበሬ ማሳ ላይ አባስተን ለጥራት የሚደረገውን ነገር ሁሉ አድርገን እዛ ከገበሬዎች ተቀብለን አምጥተን እዚህ መጋዘን ውስጥ ፕሮሰስ እናደርጋለን። ፕሮሰስ ካረግን በኋላ አሁን እያሸግን ነው። ኮርማ ጠላንሳ ወንዴና ሴትዮ ይመጣና መጀመሪያ አርሶ አደሩ ጋር ነው የሚመረተው ከዛ ክትትል ተደርጎ ጊዜው ሲደርስ ወደዚህ ይመጣና ይሰበሰባል። የሚዘጋጀው የበቆሎ ዘር በነቀዝ እንዳይበላና እንዳይበላሽ ከፍተኛ ጥንቃቄ ይደረጋል። የሚሉት ሰራተኞቹ የሚዘጋጀው ዘር የአካባቢው ስነ ምህዳር ጋር የሚስማማ በመሆኑ ምርታማነቱ የተሻለ መሆኑን ገልጿል። ሽ የምናደረግበት መድኒት አለን። ፉንጌሽን የምናደረግበት መድኃኒት አለ። በሎት ሎት ይደረጋል። ከዛም በኋላ ፉንጌሽን ይደረጋል። ምንም አይነት ባክቴሪያ ወይ ደግሞ ነቀዝ ሊበላው አይችልም። የሚጨጨባ ንሳ ቶርቶራ ንሳ የተሰባበረውና የበሰበሰው ከውስጥ ወጥቶ ንጹህ የሆነው ከኬሚካል ጋር ተዋህዶ በ አስራ ሁለት ነጥብ አምስት ኪሎ ታሽጎ ባለሙያው በደንብ ካየው በኋላ ለአርሶ አደሩ ይሰራጫል። ገረቆና የዲሙ ይናሬ ዩኒየን ምክትል ስራ አስኪያጅ አቶ ናስራ አባጊዲ ከዚህን ቀደም የሚያመርቱት የዘር መጠን ዝቅተኛ በመሆኑ የአካባቢው አርሶ አደሮችን የዘር አቅርቦት እጥረት ሲገጥማቸው እንደነበር ተናግረዋል። ይሁን እንጂ በዚህ አመት ችግሩን ለመቅረፍ ዩኒየኑ ከ10 ሺ ኩንታል በላይ የበቆሎ ዘር ማዘጋጀቱንና ዘሩ አባላቶቻቸውን ጨምሮ ለሌሎች አርሶ አደሮች እንደሚከፋፈል ገልጿል። ዳ አድርጎ አርጎ ይዟል ሎት ውስጥ አለ ማለት ነው። ሪካርድ አርጎ ይዟል። ኮታ ይሰጠናል። ምናልባት ሌላ ቦታ እጥረት ካለ ማክቶ ሊወስድ ይችላል። እዚህ ከየት ለምሳሌ እዚህ አካባቢ ሌላ እኛ ያመረት ነው በያቺ 661 ነው። ሌላ ቦታ ደግሞ እዚች ጋር ሌላ ዘር ለምሳሌ ሊሞ ሾኔ የሚባለው ዘር ሌላ ቦታ አለ ከዛ ወደዚህ ማምጣት ከፈለገ እዚህ ጋር እንደ ፍላጎት ወደ ስብሮ የሚሆነው ወደ ሌላ ቦታም ሊወስድ ይችላል። ግብርና ቢሮ ማለት ነው። የጅማ ዞን ህብረት ስራ ማህበራት ማስፋፊያ ኤጀንሲ ኃላፊ አቶ ድማሙ ንጋቱ በበኩላቸው ከዚህን ቀደም በህገ ወጥ ነጋዴዎች ተመሳስለው የተሰሩ ጥራት የሌላቸው የሰብል ዘሮች ሲሰራጩና በአርሶ አደሩ ምርታማነት ላይ ተጽዕኖ ሲያደርሱ እንደነበር ተናግረዋል። ነገር ግን አሁን ላይ በዞኑ የሚገኙ ዩኒየኖች የዞኑን የዘር አቅርቦት ለመሸፈን እየሰሩ ነው ብለዋል። ዘር ጥረት ብቻ ሳይሆን የተፈለገ አይነት ዘር እና በሚፈለገው ደረጃውን የጠበቀ ወይም ደግሞ ኳሊቲው ይሄን የማይባሉት በህገወጥ ንግድ ዝውውር ምናምን ሀገር ውስጥ እየገቡ ገበሬዎቻችን ሲቸገሩ እንደነበረ ይታወቃል። ይሄንን ለመቅረፍ የህብረት ስራ ዩኒየኖቻችን ሁለት ሶስት ዩኒየኖች ነው አሉን ከነዛ ውስጥ ጂማ ዩኒን ና ልሙ ነሪያ ዩኒን በኖኖ ቤንጃ ወረዳ እንደዛውም ልሙ ሰቃና ልሙ ኮሳ ላይ ከሁለት ሺ ሄክታር በሚበልጥ መሬት ላይ ይህንን ዘር አባስቶ አሁን ለገበሬ ለማቅረብ ፕሮሰሱን እየጨረሱት ነው። እዚጋ ከሌሎች የዘር አምራች ድርጅቶች የቀረበላቸውን ጨምሮ በዞኑ የተዘጋጀውን ቢኤች 661 የበቆሎ ዘር ለአርሶ አደሮች እየተከፋፈለ መሆኑን ኃላፊው ገልጿል። እዚህ የሌሉት ዘሮች አሉ። እንደ ባውነር የሚባሉ ወይም ደግሞ ልሙና ሾኔ የሚባለው እነሱንም በክልል ደረጃ ተከፍሎ ክፍፍሉ ሲደረግ ወደ 3045 ቁንታል ተሰጥቶን እሱን አሁን አስገብቴ ለወረዳዎች እያከፋፈልን ነው ያለ ነው። እንደዛውም የቢኤች ደግሞ በዚህ ዓመት ቢኤች ብቻ አራት ሺ ሶስት መቶ ሰባ የሚሆን ኩንታል ለገበሬ ለማከፋፈል በሊሙ ዩኒኒና በጅማ ዩኒን ስር በሚገኘው ክፍፍሉን እያደረግን በጅማ ዞን እንደ በቆሎ ሁሉ በስንዴና በሩዝ ዘር አቅርቦት ራስን ለመቻል እየተሰራ መሆኑ ተመላክቷል።